የፕሮቴስታንቱ ቤተ እምነት በመቤታችን መሳለቅ ተያይዞታል ኮመንት ግቡና ታድለሽ ማርያም ብላችሁ ጻፉልኝ ቶሎ ማርያም ቀን ወጣላት እናንተዬ ኢየሱስ በእሷ ባይወለድ ኖሮ የሁሉ ሰው ግን ማርያምን ያውቃት ነበር አቃትም አንድ ቪዲዮ አሳያቸዋለሁ ይሄ የምኖርበት ቤት ጎረቤት ላይ ያደረጉት ነው የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው ሳር ተጎዝጉዟል ደም አለ ደሙን አንጠባጥመውታል በር ላይ ጨው አለ። ሎሚ አለ፣ እጣን አለ። ብፁዓቡነ ቀውስጦስ መልስ ሰጡም፣ ብፁዓቡነ ኤልያስም ዝምታቸውን ሰበሩ። ስለዚህ አይዞአችሁ፣ አትፈሩ፣ አንደበታችሁ አይፍራ። ምነታችን ቤዛ ናት። እንዲህ ሰው እንኳ ጋሻ ታዮ የለም፣ በየግልግዳ ነው አቡነ አብርሃም የማያዳግም መልስ ሰጥተዋል ምን ስም እንደተሰጠን በምን አይነት ሙቀት እንደተጨበጨበብን እንደተጨበጨበልን አይደለም አይተናል ሰምተናል ከየት ከራሳችን ከቤታችን ክብሩም በተመሳሳይ ሳለ ገሌ ተብሎ ይጠራ የነበረው ሰው ሲሞተ ሬሳ ተብሎ መጠራቱ ነፍሱ ስለወጣል። አይደል? ስለዚህ ለኢትዮጵያ ቤተክርስቲያን ምንድን ናት ከተባለ ነፍሱ ነው ነፍሷ ናት። የተወዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይህ መረጃ ጉልበት እንዲኖረው እጅግ እፈልጋለሁ። ምክንያቱ ደግሞ ማምላኩ ላሊት አምላክን የሚጸየፉ የሚጠሉ፣ የሚያንቋሽሹ አካላት ተበራክተዋል። በተለይ በፕሮቴስታንቱ ቤተ እምነት ያሉቱ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 ወላዲተ ቃለ አምላክ ድንግል ማርያም ቤዛዊተ ዓለም ክብር ውዳሴ ይድረሳት። ቅዱሳን ደየ ማረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም ይዳረስ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላም እና ጸጋ ከሁላችሁ ጋር ይሁን እያልኩኝ ወደ መረጃችን ነው በቀጥታ የማመራው ውድና ክቡራት ቤተሰቦቻችን ይህንን መረጃ በደንብ አድርጋቸው ላይክ አድርጉልኝ። ምክንያቱም እጅግ አስቸኳይና ጥብቅ የሆኑ መረጃዎችን እየ ስለመጣው ማለት ነው። የምን ቤታችን ጠላቶች አሁን እየተበራከቱ ይገኛሉ። ከቀን ቀን መልክ የቀያየሩ እየመጡ ይገኛሉ። ስለዚህ እነሱንም እንግዲህ ስለ ሀይማኖታችን መመስከር የሚገባን ጊዜ ቢኖር አሁን ነውና እውነቱን እየገለጥን የምንቀጥል ይሆናል። ላይክ አድርጉልኝ ሼር አድርጉልኝ በማለት ነው የምጀምረው። በቅድሚያ በምን ያህል ልክ ጥላቻቸው እንዴት እንደሆነ ላሳያቸው? ይህ ሰው ገና እንጭጭ ነው፣ ገና ልጅ ነው። አንድ የሚባል ነገር አለ፣ አትጣላ ከአሳማ ይባላል። ለምን ከአሳማ ጋር ስትታገል ወይም ስትጣላ መጣላት ወይም ትግሉ ለሱ ጫወታው ነው አንተን ግን ያጨቀያል ይላል። እና ይሄ እነዚህ አይነት ህፃን የሆኑ ሀሳብ ያላቸው ጋር መታገል እኛ ዝቅታ ክብር ክብራችን አለመጠበቅም ነው። ዝቅ ብሎ ከነሱ ጋር ማውራት የእኛ ልዕልና ከፍ ያለ ነው። ማንም እየተነሳ አፉን የሚከፍትብን አይደለን። እንደ እነዚህ አይነት አካላት ግን ሲናገሩ ቢያንስ ሰው ነን ይሰማናል። እና እመቤታችንን የሚናገርበትን ነገር ንካትሉ ከሰሞኑ እንግዲህ ሰምተነዋል። ግንቦት ግንቦታ አንድ ምናምን በዚህ ጊዜ አጋንንት ምናም ሲል የነበረው ሰው ማለት ንካትል፣ የቲክቶክ የፈረደበት ቲክቶክ እንግዲህ ኮመንት ግቡና ታድለሽ ማርያም ብላችሁ ጻፉልኝ። ቶሎ ማርያም ቀን ወጣላት እናንተ። ኢየሱስ በሷ ባይወለድ ኖሮ የሁሉ ሰው ማርያምን ያውቃት ነበር? አያውቃትም። በጭራሽ አያውቃትም። ማርያምን የሁሉ ሰው ኢየሱስ በእሷ ተወልዶ ማርያም ታደለች። ታድላ ኢየሱስ ምን አይደለም ልትለይ ነው ማርያም ኢየሱስ ከእሷ ባይወልድ ኖሮ ማርያምን ማንም ማያውቃትም። ስለዚህ በቀኑ መወደስ ያለበት እሷ እንድትወደድ ያደረጋት ኢየሱስ ነው። ኢየሱስ የነካው ነገር ግን እንዴት ነው የሚያምርበት! እንዴት ነው የሚወደደው ጌታ ኢየሱስ። ኢየሱስ ግን በጣም እናንተ ድንቅ እኮ ነው ኢየሱስ። ኢየሱስ እኮ በጣም የሚገርም እኮ ነው ኢየሱስ። እንግዲህ ያው የልጅነት እሳቤ ወይም ደግሞ የእንጭጭነት ሀሳብ ሲኖር እንዲህ ነው በቃ። ይሄ ልጅ የሚያሳየኛ ነው። ትናንትና ዩ ነግራችሁ እንደሆነ አላውቅም። የውጭ ፓስተሮች ወይም ፕሮቴስታንቶች ውጭ ፈረንጆች ማለት ነው ለኦርቶዶክስ ካላቸው ጥላቻ ይልቅ ኢትዮጵያ ውስጥ ያሉ ፕሮቴስታንቶች ለኦርቶዶክሳውያን፣ ለእኛ ለኢትዮጵያውያን ያላቸው ጥላቻ ከፍተኛ ነው። እዚሁ ሀገር ውስጥ ያሉ የፕሮቴስታንት አማኞች ለኢትዮጵያ ኦርቶዶክስ ያላቸው ጥላቻ እጅግ የገነነ ነው። ይህን የተናገረው ውጫዊ ፓስተር ነው የገነን ነው። በዚህ ደረጃ እንግዲህ አላቅም እቺንም ደሞ ላሳያችሁ እስቲ የልደታ ለማርያምን እንዴት አድርጋ እንደለዋወጠችው ማለት ነው አንድ ቪዲዮ አሳያችኋለሁ። ይሄ የምኖርበት ቤት ጎረቤት ላይ ያደረጉት ነው። የማርያም ልደት ነው በሚል ሰበብ እንደምትመለከቱት ነው። ሳር ተጎዝጉዟል። ደም አለ። ደሙን አንጠባጥበውታል። በር ላይ ጨው አለ፣ ሎሚ አለ፣ እጣን አለ። ይሄ በእውነት የማርያም ልደት ያከባበር ስነ ስርዓት ነው ወይስ የጥንቆላ ስነ ስርዓት? በጌታ በኢየሱስ ክርስቶስ ነገሮች፣ በመጀመሪያ ጎረቤቶች ምን እንደሆኑ መርምሪ። እኛ ኦርቶዶክሳውያን ግን የድንግል ማርያምን ልደት በእንዲህ አይነት በጥንቆላ በሚመስል መልኩ አይደለም እናከብረው። የድንግል ማርያምን ልደት ይኸው በዚህ መልኩ አከበር ነው። አዎ፣ የእናታችን የቅዱስ ድንግል ማርያምን ልደት በቤተ በመንፈሳዊ ስነ ስርዓት እግዚአብሔርን በሚያስደስተው ስነ ስርዓት ከቤቱ ሳንወጣ በመንፈሳዊ ስነ ስርዓት አከበርን። በማታው ደግሞ ሁሉም ኦርቶዶክሳውያን አቅሙ በፈቀደ በቤቱ ሆኖ የተለያዩ ነገሮችን በማድረግ አክብረዋል። ይህም ደግሞ ከስርዓተ ቤተክርስቲያን በወጣ መልኩ ደም እያፈሰሰ ደሙ ላይ እየተራመደ ጥንቆላ በሚመስል መልኩ የእመቤታችንን ልደት አናከብርም። እኛ ጠንቋይ እኮ አምላኪዎች አይደለንም። እግዚአብሔርን የምናመልክ ሰዎች ስለሆንን ማለት ነው ስለዚህ ኦርቶዶክሳውያን የድንግል ማርያምን ልደት በቤቷ ነው በቅድሚያ ያከበርነው። ይሄም በቤታችን የተወለደችው እንግዲህ በግንቦት አንድ ቀን የተወለደችበትን ዕለት በደስታ እናከብራለን። እኛ ልደት የለንም፣ ልደታችን እሷ ስለሆነች ማለት ነው። የእሷ ልደት የእኛ ልደት ስለሆነ ለምን እሷ በመወለዷ ብዙ ነገርን ስለአገኘን የአዲስ ኪዳን መጀመሪያ ስለሆነች፣ ያ የብሉይ ዘመን ማብቂያ ስለሆነች፣ የነቢያቱ ትንቢት መፈጸሚያ ስለሆነች ይቺ ከፀሐይ ሰባት እጅ የምታበራው ድንቅ እናታችን በግንቦት አንድ የተወለደችበትን በዓል በመንፈሳዊ ስነስርዓትን ያከበርነው እኛ ኦርቶዶክሳውያን የምናመልከውን የምናውቅ ምዕመናን ነን። በጣም ይገርመኛል። አሁን በልደታ ማርያም ያ ሁሉ ህዝበ ክርስቲያን ወጥቷል፣ በመላው ዓለም ዝም ብሎ ሰርች ባያደርገው ፖርቹጋል፣ ህንድ አካባቢ ቢመለከቱ፣ ፊሊፒንስ ያ ሁሉ ኦርቶዶክሳው ወጥቷል። ያ ያልታያቸው ሰዎች ጓዳ ጉድጓዳውን ፈልገው የሌለ ነገር ፈጥረው ደግሞ እርግጠኛ ሆኜ የሚነግራችሁ የጎረቤቷ አይደለም የሆነ ቪዲዮ አጋጣሚ አግኝታ የተመሳሰል የተመሳሰለ አቅርባቸው ብታት ሄድን የታሰበውም አይደለም ነው ብላን የሰራችሁ በዚህ ደረጃ ጥላቻቸው ማለት ነው። ያ ሁሉ ህዝበ ክርስቲያን ነጭ ለብሰው እየታየ ለምን እሱን ማሰራው ለምን መቃ እሷ መንፈሶ እሷ አይፈቅድላትም እሷ ውስጥ ያለው ይሄኛው ክፉ ነገር ይህን እንድታይ ጋብዛት ለዛ በዚህ ደረጃ ነው ጥላቻቸው። እኔ ይገርመኛል በጣም እና እስቲ ራሳችሁን ተመልከቱ። በጣም በጣም በጣም ራሳችሁን ተመልከቱ። ፕሮቴስታንቶች ወዴት እየሄዳችሁ እንደሆነ? ሰላም ለእናንተ ይሁን። ዛሬ በጌታ ቀን ቅዳሴ ላይ ከተነበበው የጳውሎስ መልእክት ትንሽ ልበላችሁ። ዛሬ የተነበበው የቆላሲስ መልእክት ነበረ። የቆላሲስ መልእክት ምዕራፍ ሶስት ከቁጥር አንድ ጀምሮ ያለችን ማለት ነው። እሺ እንዲህ ይላል፣ እንግዲህ ከክርስቶስ ጋር ከተነሳችው ይላል። ማለት ክርስቶስ ከሙታን ተለይቶ ተነስቷል አይደል? እናንተ ደግሞ እና እኔ ሁላችን በክርስቶስ አማካኝነት በኃጢአታችን ሙታን ከነበረንበት ከዛ ተነስተናል። አያ ስለዛ፣ መንፈሳዊ ትንሣኤን አግኝተናል። እሱን ማለት ነው። እንግዲህ ከክርስቶስ ጋር ከተነሳቸው፣ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን ፈልጉ፣ እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ ከእርሱ ጋር ደግሞ በክብር ትገለጣላችሁ ይላል። ምናችሁ የሆነ ክርስቶስ በሚገለጥበት ጊዜ አለ፣ ህይወታችሁ የሆነ ክርስቶስ። ስለዚህም በምድር ያለውን እርሱን አይደለም ማሰብ ያለባችሁ፣ በሰማይ ያለውን ነው። ከክርስቶስ ጋር የምርም ከተነሳችሁ እንግዲህ አውስ ክርስቶስ በእግዚአብሔር ቀኝ ተቀምጦ ስላለ እርሱ በላይ ያለውን ያንን እሹ፣ እርሱን ፈልጉ። ስለዚህ በምድር ያለውን የኃጢአቱን ነገር፣ የዝሙቱን፣ እርኩሰቱን፣ መዳራቱን፣ ይህ እርስ በእርስ ክፋትን መተሳሰቡን እና ከሌሎችም አስነዋሪ ኃጢአቶች ሁሉ እየራቃችሁ እየራቃችሁ ነውር በሌለበት የሌለበትን ክርስቶስን የመምሰልን ህይወትን አኗኗርን እርሱን ኑሩ ነው። እንደዛ ካደረጋችሁ እንግዲያውስ ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ ከእርሱ ጋር ደግሞ በምን በክብር ትገለጣላችሁ። ካልሆነ ግን የእግዚአብሔር ቁጣ በኛ ላይ ይኖራል። ያ እንዳይሆን ግን ሁሌም ክርስቶሳዊ የሆነ አኗኗርን ኑር ነው። መልካም ጌታ ቀን ወንድማችን ያኬ ነው። እንግዲህ ያው እሁድ እሁድ ሁሌ በሰንበት ከሥርዓተ ቅዳሴ ከመጣ በኋላ በእለቱ በቅዳሴ የተነበበውን የመጽሐፍ ቅዱስ ክፍል እያነሳ ትንታኔ ይሰጥበታል። ዛሬም ደግሞ ይህንን ያደረገው እጅግ በጣም እናመሰግናለን። ወደ ቀጣይ መረጃችን እናመራለን። በቀጣይ እንግዲህ እንድናደምጠው የምወደው ነገር አለ። ብፁዕነታቸው ብፁዕ አቡነ አብርሃም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ናቸው። በተለይ መነኮሳት መነኮሳት አባቶች የገዳም አበምኔቶችን እናቶችንም በመንበር ፓትርያርክ ጠቅላይ ቤተ ክህነት ለተወሰነ ጊዜ ስልጠናዎች ሲደረጉ ነበረ። ርዕሰ ሊቃውንት አባ ገብረ ኪዳን ጨምሮ በርካታ ሊቃውንተ ቤተ ክርስቲያን ተገኝተውበታል። እና በዚህ ያስተላለፉትን መልእክት እንካያታል። ምን ስም እንደተሰጠን በምን አይነት ሙቀት እንደተጨበጨበብን እንደተጨበጨበልን አይደለም፣ አይተናል፣ ሰምተናል ከየት ከራሳችን ከቤታችን። ይሄ ህሊናን ያቆስላል። ዛሬ ግን መድፍ ምላጩ አይደለም። አንዱ ገዳም ላይ የኖረ መነኮስ ብድግ ብሎ እዚያ አጉኮ አውኮ ገዳሙን አመሰቃቅሎ ገዳማዊ ስርዓቱን ገለባብጦ የቁሪት ፍላጎቱንና ምኞቱን ፈጽሞ አስፈጽሞ ከዚያ ሲነቃበት እውነተኞች አባቶች፣ እናቶች በጸሎትም ወደ እግዚአብሔር አመልክተው አስፈንጥሮ ሲሰደው ከየት መጣህ ሳይባል ሌላው ገዳም ላይ ይገባል። ተመሳስሎ መኖር አንድ ጊዜ ወደ ዓለሙ አንድ ጊዜ ወደ ገዳሙ ብቅ ጥልቅ የሚለውን ማስተሳሰብ ከባድ ነውና ስለዚህ ስም ቢወጣም ከገዳማቱም እግዚአብሔር ሰዋል። ህዝቡን የሚጠብቅበት መንጋውን የሚጠብቅበት የሚንከባከብበት መነኮሳቱን ያስነሳል። ምንም የካህናቱም ስም የሕጋውያኑም ስም የተለያየ ስም ቢመጣ ከዚያም ውስጥ ደግሞ ክብረ ክነትን ለመግለጽ እግዚአብሔር ሰው አለው በየቦታው ጨርሶ እንዳንጠፋ ጨርሶ ስም አጠራራችን ከንቱ እንዳይሆን፣ ዛሬም እንዴ መነኮሳት አሉ። ዛሬም ሌላውን ተተን ነገሌን ተመልከት። ዛሬም እኮ ቀሳውስት ካህናት አሉ። ነገሌን ተመልከት የሚል እግዚአብሔር ይፈጥራል በየዘመናቱ ስለዚህ ለማለት የፈለግኩት ከመነኮሳት ዛሬ ዘመኑን በመከተል በዘመኑ መሳሪያ ሃይማኖትን በመጠበቅ ስርዓትን በመጠበቅ ቀኖናን በመጠበቅ አላስፈላጊ መተቻቸትንና ኢ ክርስቲያናዊ የሆነ ስነ ምግባርን በመተቸት ጠዋትም ማታም ያለ እረፍት ተግተው የሚያስተምሩንን የሚያስተምሩትን ጠቅላላ ለዓለም በሙሉ ዘመኑ ዓለምን አንድ መንደር አንድ ሰፈር አድርጓታልና ርዕሰ ሊቃውንትን አባ ገብረ ኪዳንን ከልብ ነው በዚሁ አጋጣሚ የማመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እላለሁኝ። ከዚህ በተረፈ ሌሎችም እንደው ስም ብዘረዝር ጊዜው ስለሌለኝ እንጂ ከቀሳውስቱ ከዲያቆናቱ እግዚአብሔር የመረጣቸው ያከበራቸው ሁልጊዜ ቤተ ክርስቲያናቸውን ብቻ ወክለው ግለሰብን ሳይሆን ሃይማኖትን ይሰብካሉ። ኃጢአትን ሳይሆን ግብረ ገብነትን ይሰብካሉ። ህጋዊነትን ሳይሆን ህግን ያስተምራሉ፣ ቀኖናን ያስተምራሉ። ይሄ ነው ለቤተ ክርስቲያኒት የሚያስፈልጋት። ይሄ ነው ስም መስጠት ስም ማውጣት መተቻቸት፣ ይሄ የቤተ ክርስቲያንም ስርዓትም አይደለም፣ የአባቶችም ስርዓትም አይደለም ከየትኛውም አባቶቻችን ከእናቶቻችን የተወረሰ አይደለም። ስለዚህ እንደነዚህ አይነት በምሳሌነት የሚገኙ መነኮሳትን ካህናት፣ ቀሳውስትንም ጥሩ አርአያና ምሳሌ አድርገን ድጋፍን በመስጠት ይችን ቤተ ክርስቲያን እንጠብቃት። ፈቃድ እግዚአብሔር ሆኖ አሁን ያለው ሁሉ እንቅስቃሴ በጣም ጥሩ ነው። በዚህ ዓመታት ባሳለፍናቸው ዓመታት እግዚአብሔርን የማመሰግነው ሊቃውንቱ በሊቃውንት መምህራን በመምህራን መነኮሳት በገዳም ስርዓት ወደ ቤት ግባ ተብሎ ወደ ቤቱ ያልገባ የለም። ምከር ዝከር፣ ወስን፣ ቤትህን ጠብቅ ተብሎ ሁሉም ተጠርቶ በዚህ በጣም ደስተኛ ነው። ምክንያቱም ቤተ ክህነቱ ነው እንዲህ ያደረገ፣ ሲኖዶሱ ነው እንዲህ ያደረገ የሚለው ትችት ከዚህ በኋላ አይሰራም። ኃላፊነታችሁን ሁላችሁም ተረክባችሁ ስሩ ብሎ ቤተ ክህነቱም ቅዱስ ሲኖዶሱም ቅዱስ ፓትሪያርኩም በሩን ክፍት አድርገው ግቡ፣ ምከሩ ብለዋል። ሐሳባችሁን አቅርቡ ወስኑ። መልእክቱ ተላልፏል። ለዚህ ነው ሊቃውንቱ አሁን ባለፈው በጣም እጅግ ያኮራ ነበር ያልተዳሰሰ ያልተፈተሸ አንዳች ነገር የለም። በቅደም ተከተል ሚዲያዎቻችን ይለቁታል ወደፊት ብዬ አስባለሁኝ የሚመለከተው ክፍል እያየ ሊቃውንት ጉባኤው እያረመ ገዳማቱ የገዳማቱን ሌላውም ሌላውን የሊቃውንቱን ስም ክብር የሚጠብቅ የገዳማቱን ስም ክብር የሚጠብቀውን ቤተ ክርስቲያን ማን ነበረች? ወደፊትስ ማንነት የሚለውን በየመካከሉ ዝም ብሎ ብድግ ብሎ ቀኝ ግራ የሚያናፍሰውን ቤተ ክርስቲያኒቱ መሪ ሰሪ እንደሌላት የሚያስመስለውን መቋቋም ከዚህ ትውልድ ከዚህ ዘመን ይጠብቃል ይጠየቃል። በተለይ አባቶቻችን ብፁ አባታችን ብፁ አቡነ ገብርኤል ናቸው ይህንን መልእክት ያስተላለፉት። ብፁ አባታችን ብፁ አቡነ አብርሃም ናቸው ይህንን መልእክት ያስተላለፉት። የብፁነታቸው በረከት በሁላችን ትደር። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ናቸው። ብፁን አባቶቻችን ብፁ አቡነ ቀውስጦስ አረጋዊ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ፣ ብፁ አቡነ ኤልያስም እንዲሁ ያስተላለፉትን መልእክት እንካያትላለን። በተለይ አረጋዊ አባታችን ብፁ አቡነ ቀውስጦስ ማርያም ቤዛዊት ዓለም አትባልም ያለው ማን ነው? ቤዛዊት ዓለም ናት። እንኳን ለመቤታችን ለቅዱሳኑ፣ ለጻድቃኑ ለሰማዕታቱም ይቺ ቤተ ክርስቲያን ትቆማለች፣ ደጀን ትሆናለች በማለት ድምፃቸውን በእርግና ጊዜያቸው በብፁዕ አቡነ ኤልያስ ሀገር ስብከት ተገኝተው አስተምረዋል። ተከታትል፣ እንመለሳለን። የብፁዓን አባቶቻችን በረከት በሁላችን ላይ ትደር። ስለዚህ አይዟቸው፣ አትፈሩ አንደበታችሁ አይፍራ። መየታችን ቤዛ ናት። እንዲ ሰው እንኳ ጋሻ ታወጥ የለም በየግድግዳው ላይ፣ ለምን ማለት ነው? ያ ጋሻ ጋሻ እኮ መከታ ነው። የሚወረወረውን ጦር እንዲመልስ አይደለም? እንዲ ታዲያ መየታችንም ጋሻችን ናት፣ መከታችን ናት፣ ቤዛችን ናት። የክርስቶስ ቤዛነት በደሙ በሱ ሞት፣ ያለሱ ሞት እኛ አንድንም። በሱ ሞት ነው የዳን ነው። ሞትን በሞቱ አሸንፎ በትንሣኤው መቃብርን ድል ነስቶ ሕያው ሁኖ ተነሳ ነው የምንለው የእሱ ቤዛነት። ለየት ያለ ደግሞ የእሷ ቤዛነት የሚወረወረውን ከዲያብሎስ ከዲያብሎስ የሚወረወረውን ጦር መላሽ ትመልሰዋለች። የፈለገውን ቀስት ቢወረውር በእኛ ላይ አርፍም ጋሻችን እመቤታችን ትመልሰዋለች። ታዲያ ቤዛዊት ዓለም ቅድስተ ቅዱሳን እመቤታችን ማርያም ሁልጊዜ ትወዷታላችሁ፣ ትዘምራላችሁ፣ ታመሰግኗታላችሁ። ዘምሯት አሁን አይጠገብም የእሷ መመቻችን ናት። ከሁሉም በላይ አዎ መመቻችን። በእሷ በኩል የመጣ ጉዳይ ምን ዋዛ የለም፣ በእሷ ድርድር የለም። በልጇ በኢየሱስ ክርስቶስና ና በእመቤታችን በቅዱሳን ሰማይታትም ቢሆን ድርድር የለንም እኛ ያው የእግዚአብሔር አገልጋዮች ናቸው። ለሃይማኖታቸው የሞቱ ናቸው። እንወዳቸዋለን፣ ያማልዱናል፣ የተሰጣቸውን ክብር እናውቃለን። አዎ ለእመቤታችንማ እሱ የሰጣትን እሱ ያውቃል። ብዙ ነው። ውሃ በተነግረ መለኮተ ወልኪ ሁልጊዜ ነው የምጠቅሳት። ውሃ በተነግረ መለኮተ ወልኪ እየ ነገር ክብርኪ የልጅሽ መለኮት የመለኮቱ ሥራ በተነገረበት ሁሉ የአንቺን ታሪክ ይነገራል፣ ነው ያላት አባ ጊዮርጊስ። እውነት ነው። መለኮትን በማህፀኗ ዘጠኝ ወር ከአምስት ቀን በድንግልና ፀንሳ ተሸክማ በድንግልና ወልዳለች። ያ ምስጢር በሷ ነው። የምስጢር የእግዚአብሔር የሚስጥር ጓዳ መቤታችን ናት። ታንክና መድፍ አነባረክምኛ ታንኩን መድፉን አራት ማዕዘን ባርኮ አንባርክም። እኛ የሃይማኖት ሰው ታንክ ባርኮ ሂዱና ሰዎቹን ግደሉ አይልም። የምንሊክ ሐውልት ይፍረስ ተብሎ ተጠይቋል። ከኛ ውስጥ በመነጨ ፈተና የተፈጠረ ፈተና ነው። የለም ከኛ ከቤተ ክርስቲያን የወጣ ፈተና ነው። የሻሸመን ግድያ ከእኛ ውስጥ የበቀለ ከኛ ውስጥ የወጣ በይቅርታ ተስማምታ ዳላሁም ትምህርቱ አይቀርም። ምን ይደረግታለ? የብፁዕ አቡነ ኤልያስ እንግዲህ ያኔ ቆየት ያለ መልክታቸው ነው። በእርግጥ ብፁነታቸው ብፁዕ አቡነ ቀውስጦስ ደግሞ ሰፋ አድርገው በዚህ ሰሞን የእመቤታችንን ቤዛዊነት ወይም ቤዛዊተ ዓለም መባሏን በይበልጥ ተንትነው አስቀምጠውልናል። የአባቶቻችን በረከት በድጋሚ ከሁላችን ጋር እንዲሆን እመኛለሁኝ። ወደ ቀጣይ መረጃችን እናምራለን። በቀጣይ እንድንመለከት የምወደው አዲሱ አሪዮስ በማለት አዲሱ አሪዮስ እና ኦርቶዶክስ ሳይቶ ተዋህዶ ቤተ ክርስቲያን በማለት መምህር መዝገበ ቃል ከእግረኛ ሚዲያ ጋር የነበራቸውን ቆይታ በተወሰነ ተከታትል፣ እንመለሳለን። ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለሀገር ሀገር፣ ተውላጡ ነው። ለኢትዮጵያ ማለት ነው። ምንድን ናት? ነፍሷናል። እንዴት? እስኪ ነፍስነቷን ያው አይታይም አሁን አንድ ሰው አለ አናየው ውስጡን ውጩን ነው የምናየው የሚታየው አካል የሚንቀሳቀሰው በማይታየው ነው የሚታየው አካል የሚንቀሳቀሰው በማይታየው ነው በማይታየው ነው ይህ ማለት የሚታይ ስጋ በማትታይ ነፍስ ነው እንቅስቃሴው ንግግሩ ማየቱም በራሱ የሞተ ሰው የማየው ነፍስ ላይ የማይሄዱም በተመሳሳይ የማይነገሩም በተመሳሳይ ክብሩም በተመሳሳይ ሳለ ገሌ ተብሎ ይጠራ የነበረው ሰው ሲሞተ ሬሳ ተብሎ መጠራቱ ነፍሱ ስለወጣል አይደል? ስለዚህ ለኢትዮጵያ ቤተክርስቲያን ምንድናት ከተባለ ነፍሱ ናት፣ ነፍሷ ናት። ነፍስ ዘርታ ነፍስ ሆና ህይወት ሆና ኢትዮጵያ እንድትናገር፣ ኢትዮጵያ እንድትፈራ፣ ኢትዮጵያ እንድትከበር፣ ኢትዮጵያ እንድትኖር፣ ኢትዮጵያ እንድትለማ፣ ኢትዮጵያ ሀገር ተብላ እንድትጠራ በዓለም ገጽታ ላይ ኃይሏ እንዲገለጥ ይህን ሁሉ ሀገር መንግስት እንዲኖራት ጥበብ እንዲኖራት ለዓለም አስደናቂ የሆነ በሙሉ በውስጧ የፈጠረችላት ቤተክርስቲያን ናት። ስለዚህ ቤተክርስቲያን ነፍሷነት ማለት ነው። ለኢትዮጵያ ነፍሷነት። ሌሎችም ስላሉ እኮ ነው። መግለጫዎቹን እንዲነግሩኝ ብዬ ነው። በዚህ ጊዜ እንዲ እንዲገልጻለሁ ግለጹልኝ ነፍስ ለአንድ ሰው ያላትን እንግዲህ ቦታ ይተናል። ስለዚህ እንደ ሀገርም ስንመለከት ዘመናዊ ትምህርት ነበረ በኢትዮጵያ የሚለው መጠየቅ ያስፈልጋል። ጽሕፈት የሚባል ፊደል የሚባል ቋንቋ የሚባል ምን ነበር ኢትዮጵያ ውስጥ ከዘመናዊ ትምህርት በፊት ምን ነበር? ዘመናዊ ትምህርት የመጣ አሁን ገና ሀምሳ ስልሳ ዓመታት ያስቆጠረ ዩኒቨርሲቲ የሚባሉ ትምህርት ቤቶች የመጡት አይደለም። ከዚ ቤት ሀገር ነበረች ቤት አልነበረችም ብለን ስንጠየቅ ነበረች ኢትዮጵያ የምትባል ሀገር ነበረች። ከ50 ከ60 ዓመታት በፊት ነበረች። ከነበረች ዘመናዊ ትምህርት ከሌለ እንዴት ትመራ ነበር? ማህበረሰብም ነበር፣ ባህልም ነበር። ጥሩ እንዴት ነበር የሚመራው ህዝቡ ከባህሉ ባህሉ ከህዝቡ፣ ሀገር መንግስት ከህዝብ ጋር ህዝብ ከመንግስት ጋር እንዴት ይኖሩ ነበረ? የሚለውን ጥያቄ ማንሳት አስፈላጊ ሆናል ማለት ነው። ነፍሱ መሆኗ እዚህ ጋ ግልጽ ሆኖ ይመጣል ማለት ነው። ስለዚህ ኢትዮጵያ ዘመናዊ ትምህርት ከመጀመር ዩኒቨርሲቲዎች ከመቋቋማቸው በፊት ነበረች ካልኩ እንዴት ትኖር ነበር ብዬ እንደጠየቅ እገደዳለሁ። ጽፈት ነበራት ነበራት? እውቀትስ? አመራረስ? አስተዳደርስ ነበራት? መልሱ አዎ ከሆነ ከየት የተገኘ ወደሚል ጥያቄ እንደል ማለት ነው። መልሱም ሊሆን ይችላል አብነት ትምህርት ቤት ነው። አብነት ትምህርት ቤት የማን ነው ከተባለ የኦርቶዶክስ ቤተክርስቲያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ናት። አብነት ትምህርት ቤት የሚባል ፈጥራ ከማህበረሰቡ ልጆች ሰብስባ ፊደል አስተምራ ቀርጻ፣ መጽሐፍ የሚባል ይሄ በሙሉ አታተም የሚባል ሳይኖር ብራና ዳምጠው ቤል ቀርጸው ቀለም በጥብጠው ጽፈው ለሀገር ስለ ሰላም፣ ስለ አመራር፣ ስለ ህግ፣ ስለ ትምህርት ሁሉን ነገር ሰርተዋል። ስለዚህ ያ በሙሉ ነው ኢትዮጵያን ይዞ የመጣው የዛ ቅሬታ አካል ነው። አሁን ፈረንጁ ወደዚህ ቱሪስት እየሆን እንዲጎበኙን እንዲያ የሚያደርገው እንጂ አሁን ታዲያ ከአምሳ ከሰሳ ወዲህ የተሰራ ምን ቅርስ አለ? ምን ጽሁፍ አለ? ምን አለ? ምን ህንፃ አለ? ስለዚህ በጽሁፉ ዓለም ሀገርን አሳድጋለች። ራሷ የሆነ ፊደል ቀርጻ ስለሆነ ማለት ከየትም የተዋሰችው ፊደል አለ? የራሷ ፊደል እንዲኖራል ሀገሪቱ። ምክንያቱም አንዲትን ሀገር ሀገር የሚያስለው ደግሞ አንዱ ይሄ ነዋ። ፊደል ያላት ሀገር ናት። ይሄ ነው ትልቁ እኮ ለምሳሌ ከሌላ ተበድረህ ብር አለኝ ብለህ ምሳ የምትበላ የተሰቀቀ ነው የምትበላ። ከራስህ ስታዋጣ ነው። አንዲት ሀገር በራሷ ፊደል የምትኖር ከሆነች አትሰቀቅም። ከሌላ የተዋሰችው ፊደል ግን የገሬ ነው ስለሚባል እዚህ አሁን ካሁን አትጠቀም ይባል ይሆናል በሚል ፍርሃት የምትኖር ሀገር አይደለችም ኢትዮጵያ። በራሷ ፊደል እንድትኖር አድርጋለች ቤተክርስቲያን፣ እነሷ ነው። በእውቀት ዘርፍ ያየን እንደሆነ በህግ በተመለከትን እንደሆነ ህጋ ውጭ ሁና ሰርታለች ቤተክርስቲያን። ህጋ ውጭ ሁና ማለት ፍትሐ ነገስት የሚባለው ነገስታት የሚኖሩበት ህግ ህዝብ ምን ማድረግ እንዳለበት፣ በህዝብ ላይ መንግስት ምን መወሰን እንዳለበት በሙሉ ህግ ተሰርቶላቸው ፍትሐ ነገስት ተብሎ ተሰጥቷታል። ይህ የተሰጠው እኮ ከዘመናዊ ትምህርት አይደለም መቼም ከመንፈሳዊው ነው። ከመንፈሳዊ የመጣው ግን ፍትህ ስጋዊ ተብሎ ደግሞ ወደ ስጋ ተቀይሮ ደግሞ በስጋ በኩል ህዝቡን የሚመሩበት የነገስታት ህግ ተሰጥቷቸዋል። በፊደልም በህግ ማለት ነው። በቋንቋም ያየን እንደሆነ ግዕዝ የሚባል ትምህርት አሁን ቤተክርስቲያን ውስጥ በንባብ ብቻ የቀረ ህብረተሰቡ ያልያዘው ያልያዘው አሁን በበጣጣሽ ቋንቋ እየተጣላ ያለው ዋናውን ቋንቋ ስለረሳ ነው። ስለዚህ ሌሎች ጀርመንና ጀርመን የራሳቸው ቋንቋ ለማድረግ እየታገሉበት ያለ የግዕዝ ቋንቋ በቤተ ክርስቲያን የታወቀና ቋንቋ ነው። እዚህ አሁን እየተረሳ ነው፣ ያን ይዛለች። አሁንም ያንን ለትውልድ ለማስተላለፍ ብዙ ጥረት እያደረገች ትገኛለች። ስለዚህ በቋንቋም ሌላ እንዳትመኝ አድርጓት ነበር። ያንን ማሳደግና ለዓለም ማስተላለፍ ግን አልቻለችም። ሀገሪቱ ተቀብለ ሰታ ነበር። ከዛ ሲቀጥል በምህንድስና ጥበብ በዓለም የሌለ ነገር ተሰርቷል። ይህ የሚባለው እንግዲህ ሕንፃ ከታች የሚጀመር ሲሆን ከላይ መጀመር ታያውቋል። እንደዛ ነው ቅዱስ ላሊበላን ብንመለከት፣ ይህ ሁሉ የሚጠቀሰው ስለዚህ፣ ከአንድ ድንጋይ አንድ ቤት መስራት ትችላለሁ ተብሎ ቤተ መቅደስ አንድ ድንጋይ እሰራለሁ። ይህን ሞራን የሰጠችው ቤተክርስቲያን ናት። ይህን ጥበብ የሰጠችው ቤተክርስቲያን ናት። ምክንያቱም የሰው ልጅ አይምሮ ጥበቡ ከላይኛው አካል ጋር በተገናኘ ሁኔታ ከሆነ ፍጹም ከእግዚአብሔር የሚሰጥ ስለሆነ ከዛ ጋር ነው የምታያይዘው ጥበቡ ማለት ነው። አይምሮህን ከፈጠረው ጋር ስታያይዝ ፍጹም የሆነ ነገር ትፈጥራለህ፣ አስደማሚውን ትፈጥራለህ። ለዘመናት የማይበላሽ ማለት ነው፣ ለዘመናት በቃ የሚኖር አድርገህ ትቀጥላለህ እና እንደዚህ አይነቶች ሁሉ። ሌላኛው ደግሞ ሀገር ከመጠበቅ አንፃር ተሳትፋለች። ሞራ የመፍጠር ስራ የቤተክርስቲያን ነው። ስለ ሀገራቸው፣ ስለ ሃይማኖታቸው እንዲቆሙ በማድረግ ከቅኝ ገዢዎች ነፃ የሆነች ሀገርን አስረክባለች። በዚህ እጇ አለ ቤተክርስቲያን። ስለዚህ ይህንን ሁሉ ተናግረን የማንጨርሱ በጣም በታሪክ የምናየውን ስንመለከት ቤተክርስቲያን ለኢትዮጵያ ምን ነበረች ስንል ዘመናዊ ትምህርት ሳይመሰረት ሳይኖር ሙሉ የአመራር ጥበቡም የሰራዊ መንደስና ጥበቡም የሞራን ጥበቡም የሀይል ጥበቡም ጠላት ጋራ በሚደረገው ፍልሚያ መካከልም እሷ ነበረች። እሷ የሌለችበት የኢትዮጵያ ድልም፣ እሷ የሌለችበት የኢትዮጵያ ጥበብም፣ እሷ የሌለችበት የኢትዮጵያ ቅርስ፣ እሷ የሌለችበት የሀገር ቱሪስት መጎብኛ ምንም አይነት ነገር የለም እንላለ ማለት ነው። ስለዚህ የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። እጅግ ደስ የሚያሰኙና ወቅታ የሆኑ መረጃዎችን ነው ለእናንተ ያቀረብኩት። እናንተ ታዲያ ለሁሉም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋም የአሮስን ምርጫችሁ ስለምታደርጉ እጅግ እናመሰግናለን። በነገራችን ላይ በዚህ አጋጣሚ የአሮስ ሁለትን ያልተቀላቀላችሁ ካላችሁ ብዙ እያመለጣችሁ ነው። ምክንያቱ ደግሞ በቀትር 7 ሰዓት በምሽት 1 ሰዓት በምሽት አምስት ሰዓት ሶስት ጊዜ ለ10 15 ደቂቃ አንዲት ቪዲዮ ብቻ መዘን ትንታኔ እየሰጠንበት ነው በቀን ሶስት ጊዜ አሁን ያሮስ ዋናው ማልዳ 1 ሰዓት ካርባ እና ምሽት 1 ሰዓት ነው ይዛ ላይ ግን በቀን 3 ጊዜ 7 ሰዓት ቀትር እንዲሁ እንዲሁ ደግሞ ምሽት 1 ሰዓት እና ምሽት 5 ሰዓት ነው ወደ እናንተ የመጣ ያምገኘው ያንንም ገብታችሁ ተከታተሉ ያሮስ ቲክቶክንም ሰብስክራይብ ፎሎ ማድረጋችሁ እንዳይዘነጋ ያልኩኝ ተሰነባበትኩኝ። ክብር ምስጋና ያለው ለአብ፣ ክብር ምስጋና ያለው ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ። አንዳላ አሜን።